ሰላም ሰላም ውድ የአናማርቲዮ ቻናል ተከታታዮቻችን ዛሬም እንደተለመደው ለእናንተ ያስተምራሉ፣ ይጠቅማሉ ብለን ያዘጋጀናቸውን ቪዲዮዎች ይዘምተናል። ዛሬ በአውቶማቲክ ማርሽ ዙሪያ ነው የምናወረው። አውቶማቲክ ማርሽ ምንድን ነው? አውቶማቲክ ከማኑዋል የሚለየው በምንድን ነው? አውቶማቲክ ማርሽ ስንጠቀም እንዴት ነው የሚለውን ነገር እሱ ቪዲዮን ይሰራሉላችሁ። ይህንን ቪዲዮ ሳታቆራርጡት እስከ መጨረሻው ድረስ በጥሞና ተከታተሉን ሰብስክራይብ እያደረጋችሁ ላይክ አንድ ጊዜ እየነካችሁ ኮሜንት ላይ ደስ ያላችሁን አስተያየት ይሆናል የምትሉትን እየሰጣችሁ አብራችሁን ቆዩ። በመጀመሪያ ደረጃ አውቶማቲክ ማርሽ ከማኑዋል ማርሽ የሚለየው በምንድን ነው? አውቶማቲክ ማርሽ ፔዳል ላይ ልዩነት አለው። አንደኛ ፔዳል ላይ ምንድን ነው ልዩነቱ? አውቶማቲክ ማርሽ ሲሆን ሁለት ፔዳል ነው ያለው። እዚህ ዳር ላይ ነዳጅ አለ፣ እንደተለመደው፣ እዚህ ፍሬን አለ። በግራ እግራችን ፍሬ ሲሆን ግን የለም ማለት ነው። ልዩነቱ እሱ ነው ማለት ነው። ስለዚህ ፍሬንና ነዳጅ ነው ያለው። ሁለቱን እያቀያየር ነው አውቶማቲክ ላይ የምንጠቀመው ማለት ነው። ስለዚህ እዚህ ማርሽ ላይ ደግሞ ምንድን ነው የምናደርገው? አንድ ጊዜ ነው የምናስገባው ማለት ነው። ማኑዋል ማርሽ ላይ እኛ ራሳችንን ፍጥነቱን እያየን የምንጨምረው የምንቀንሰው ማለት ነው። አውቶማቲክ ማርሽ ላይ ግን አንድ ዲሌይ እናደርገዋለን ከዛ ድራይቭ አርጎ መሄድ ነው፣ ወይም አር ላይ አርገን ወደኋላ መሄድ ነው ማለት ነው። ስለዚህ ፍጥነቱን እያየ ራሱ ጊሩ እንጅኑን ፍጥነት እያየ ራሱ ጊሩ ይቀንሳል፣ ይጨምራል ማለት ነው። ልዩነቱ በዚህ ነው ማለት ነው። ስለዚህ አውቶማቲክ ማርሽ ስናሽከረክር መጀመሪያ ፍሬን እንይዛለን። ቁልፋችንን እዚህ ጋር ያለ ከፍተን እናስነሳለን ማለት ነው። ቁልፋችንን ካስነሳን በኋላ እዚ ጋ እንመጣለን። ሁሌ ሲቆም ፒ ላይ ሆኖ ስለሚቆም እኛ ድራይፍ ለማድረግ የት ነው የምናመጣው? ዲ ላይ ነው የምናመጣው ማለት ነው። ዲ ላይ ያደረግነው ማለት ወደፊት ልንሄድ ነው ማለት ነው። ስለዚህ ወደፊት እናሽከረክር። እዚ ጋ ፕረስ ይኖረዋል። ፕረሷ የምናደረጋታለን፣ ጫን ብለን እንይዛታለን ማለት እሷን ጫነ ሳንላት ወደኋላ አይሳብልን ማለት ነው። ከዛ እዚ ጋር ይመጣል፣ ኤን ይመጣል፣ ዲ ላይ ይመጣል። አያችሁት? ዲ ላይ ሆና ማለት አሁን ድራይቪንግ ላይ ነው ማለት ነው። ስለዚህ እዚህ ጋር እጅ ፍሬን ይኖራል። እጅ ፍሬናችንን ጫና አድርገን እናወርዳለን ማለት ነው። ስለዚህ መኪናችን ወደፊት መሄድ ይጀምራል ማለት ነው። ስለዚህ እኛ ነዳጃችንን በሰጠነው ቁጥር ምን ያደርጋል? ፍጥነቱን ራሱ እየጨማመረ እየጨማመረ፣ ጊሩ ራሱ በራሱ ነው ጥርሱን እየጨመረ ልክኛ ማኗዋል ላይ እያየን አንድ፣ ሁለት፣ ሶስት፣ አራት እንደምናረገው ራሱ ይጨማመራል ማለት ነው። ስንቀንስም ደግሞ ይቀናንሳል ማለት ነው። ስለዚህ እሱ የሚለካው ነዳጃችንን በአሰጣጣችን ልክ ነው ማለት ነው። ስለዚህ በዚህ አይነት መንገድ እያረግን አውቶማቲክ ማርሽ መኪኖችን መንዳት እንችላለን። እዚህ ጋር ጥቅማቸው ምንድነው? ዲ ድራይቭ ለማድረግ ነው ማለት ነው። ወደፊት ስናሽከረክር ዲ ላይ ያርግን ነው የምናሽከረክረው ማለት ነው። ኤን ደግሞ ምንድን ነው ኒውትራል ነው ወይም ደግሞ በማንዋል መኪና ላይ ዜሮ እንደማለት ነው ልክ አሁን እዚህ ጋር ስናደርገው ኒውትራል ያደረግነው ማለት ነው። ኒውትራል የምናደርገው መቼ ነው ብለን ስናስብ ለምሳሌ አሁን በጣም ክራውድ የሆነ ሰዓት ላይ ወይም መብራት ላይ ረጅም ሰዓት ምንቆም ከሆነ ምን ላይ እናደርገዋለን? ኤን ላይ እናደርገዋለን ማለት ነው። ከዛ በኋላ ከፈለግን ፍሬናችንን ለቀን እጅ ፍሬን መሳብ እንችላለን ማለት ነው። ስለዚህ ኤን ላይ የምናደርገው ለተወሰነ ሰዓት ምንቆይ ከሆነ ዲ ላይ እንዳይሆን ኤን ላይ አድርገን ነው እንቆማለን ማለት ነው። አር ደግሞ ምንድነው? ሪቨርስ ወይም የኋላ ማርሽ ነው ማለት ነው። ስለዚህ እያንዳንዱ ማርሽ ላይ ስናስገባ ምን ማድረግ ያለብን እዚች ጋር ፕረስ ማድረግ አለብን። ፕረስ አድርገን አር ላይ እናደርገዋለን። ይሄ አሁን ሪቨርስ ነው ማለት ነው፣ ወደኋላ ኋላ ለመሄድ ነው ማለት ነው። ስለዚህ ወደ ኋላ መሄድ ስንፈልግ አር ላይ አድርገን ነው የምንሄደው ማለት ነው። ይሄ ፒ ምንድን ነው? መኪናችንን ነርተን ስንጨርስ ምንድነው የምናደርገው? ፒ ላይ እናረጋጋለን። አሁን ምችን ፕረስ ማረጋጭ፣ ፒ ላይ ካረግን በኋላ ምን እናረጋጋለን? እጅ ፍሬናችንን እንስባለን ማለት ነው። ያኔ ፍሬናችንን እንለቀዋለን። ስለዚህ ቁልፋችንን እናረጋጋለን፣ እናጠፋለን ማለት ነው። ስለዚህ አውቶማቲክ ማርሽ ስንጠቀም በዚህ አይነት መንገድ ቀለል አድርገን መጠቀም እንችላለን ማለት ነው። እዚህ ጋር ፕላስ እና ማይነስ አለው። ይሄ ፕላሱ ዳገት፣ በጣም ከፍተኛ ዳገት ሲሆንብን እናረጋለን። እናመጣሁና ወደዚህ አስጠክተን ዲ ላይ እናረጋለን። ቁልቁለት ምንሄድ ከሆነ ደግሞ አይለኛ ቁልቁለት ከሆነ ምን እናረጋለን ማይነስ ላይ እናደርገዋለን ማለት ነው። ፍጥነቱን እንዲቆጣጠርልን ማለት እንዲቀንስልን። ስለዚህ በዚህ አይነት መንገድ አውቶማቲክ መኪኖችን ማሽከርከር በቀላሉ ይቻላል ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናሉን ፎሎ እያደረጋችሁ አብራችሁን ሁኑ።